አባታችን ሙፍቲን ስናስብ አሁንም ማና ለባብስም የተቀበሩበት ቦታ ሙስሊሙ ህዝብ ዘል መከፋፈልን የፈጠረ አሁንም ዑለማው መጅሊሱ ከቤተሰብ ጋር በመነጋገር ልባት ሊሰጠው ሚገባ ጉዳይ ይሄናና ለባብስ ትውልድ ሲጠባዝም ለናናይ እንወዳለን፣ እናከብራቸዋል። እሳቸው የምንፈልገው የሙስሊሙ መቃብር ውስጥ ተቀብረው ስንገባል አባታችን ዱዓ ማረግ ነው እኛ ምንፈልግ። ይሄ መታረም ይኖርበታ። ሦስተኛ ለሞቱት ሰዎች ወዳጆች ዱዓ እናድርግላችሁ፣ ለመሻይኾቻችን፣ ለወላጆቻችን፣ በቅርብ ላጣናቸው ቤተዘመድ ዱዓ ይፈልጋል። እንኳንኛ ድረሱልን ልንል የሞተን ሰው ከፍና አጥበህ የከተትከውን አፉ የሸተተ ሽቶ ቀብተ ድረሱልን ይርዳን፣ እንዴት አይነት አእምሮ! በርግጥ አልሐምዱሊላህ አዲሱ ትውልድ ይሄን የሚቀበል ትውልድ የለም ይጠቅማል እንዴ ነው የሚሉ ልጆችን ስታወራቸው፣ ትላልቆች ከዚህ መታረማለን። ለሞተ ሰው ዱዓ ነው የሚደረገው። የእኛን ዱዓ በጉጉት ነው የሚጠብቁት። የዱኒያ ስራቸው ተቋርጧል። ከእኛ ዱዓ ነው የሚያገኙት። እንደዚህ ሰዎች የመጨረሻ የመጨረሻና አራተኛው እኛ ዝግጅት እናድርግ። ዑለማዎች ካለፉ ትላላቅ ሰዎች ካለፉ ነገ ተተኪኛል

ሐሰኑል በስሪ ሽማግሌዎቹ እዚያ ምን ይሉ ነበር? እናንተ ሽማግሌዎች፣ ወይ አዝመራ ከደረሰ ከበቀለ በኋላ መታጨድ እንጅ ምን ይቀረዋል? ምን ትጠብቃላችሁ? ይላቸው። ወጣቱ ደግሞ እንዳይዘናጋ ሽማግሌ እስክሆን ፋብሪካውን እስክጨርስ ፎቁን እስክጨርስ ቢዝነሴን አቅጣጫ እስካዘዘው ብሎ እንዳይዘናጋ፣ ለወጣቱም ዞር ይሉና እናንተ ወጣቶች፣ ወይ አዝመራ ለምርት ሳይደርስ ውርጭ እንደበላው አይታችሁ አታውቅም እንዴ? ይሏቸው